በተፈጥሮ ጥበብ የተቀረጸ አንድ ድንቅ ስፍራ ይገኛል፣ የአርቶ ፍል ውሃ። ይህ ስፍራ ከምድር ጥልቀት የሚመነጭ በፈውስ ኃይሉ የታወቀና ለዘመናት የበርካቶችን ዳዌስ ፈውስ የኖረ የተፈጥሮ ስጦታ ነው። የአርቶ ፍል ውሃ ከሌሎች መሰል ተፈጥሮ መስህቦች በተለየ መልኩ የራሱ የሆነ አስገራሚና ማራኪ ገጽታዎች አሉት። ፍልውሃው ከመሬት ስም መነጭ እስከ 12 ሜትር ከፍታ ድረስ ወደ ላይ መዝለል አቅም ያለው ሲሆን ይህ አስደናቂ ትዕይንት ተመልካችን በአግራሞት ይሞላል። በዙሪያው ያለው ለምለም መልክዓ ምድርና ከፍል ውሃው የሚወጣው እንፋሎት አካባቢውን በልዩ ውበት ያላብሰዋል። የአርቶ ፍል ውሃ ዝና በዋነኛነት ከፈዋሽነቱ ጋር የተቆራኘ ነው። በርካታ ጉብኚዎችና የአካባቢው ማህበረሰብ እንደመሰከሩት ይህ ፌል ውሃ ለተለያዩ የጤና እክሎች ፍቱን መድኃኒት ነው። ለቁርጥማትና ለበርድ የውሃው ሙቀትና በውስጡ የያዛቸው ማዕድናት የሰውነትን የደም ዝውውር በማሻሻል የጡንቻና የመገጣጠሚያ ህመሞችን ለማስታገስና ቁርጥማት ስሜትን ለማስወገድ ከፍተኛ ጠቀሜታ አለው። ለቆዳ በሽታዎች በተፈጥሮ የያዛቸው እንደ ሳልፌር ያሉ ማዕድናት ለተለያዩ የቆዳ ላይ ቁስሎች፣ ሽፍታዎችና መሰል ችግሮችን ፈጣን መፍትሄ እንደሚሰጥ በስፋት ይታመናል። ለአእምሮና ለአካል መዝናናት ሞቅ ባለ ውሃ ውስጥ መዘፍዘፍ በሳይንሳዊ መንገድ የተረጋገጠ ነው።